ሽራታ ና የአፌት አንድ ላይ መኖር ጀመሩ። ሰርጉ ሳይደርስ እሷ ግን ቀጥ ብላ ቤቱ ይዛለች ማለት ነው። እናም ከዚህም በፊት ገኒና ናታን አንድ ላይ ቁጭ ብለው እያለ እናነቷን መናገር አለብሽ ገኒ፣ ካሁን በኋላ ኔ መያዝ አልችልም በቃኝ። እስከዛ ሬ ያለው ይህን ነገር ከሰማች በኋላ ላይ ትጣላኛለች ወይም ደግሞ ትጣላኛ ላይ ኤቫክሽን ገኒ መናገር አለብን ሲላትም ነበር። እናም ገኒም ቫኬ፣ ልጄ ከዚህ ላይ አሁን ብንነግራት በጣም ከባድ ነው የሚሆንባት ስለዚህ ትንሽ ታገሰኝ፣ እኔ ራሴ እነግራታለሁ እያለች እያለ እናም ኤፍራታ ተደብቃ ነበር እየሰማች ያለችው ነበረ። እናም እነሱ ወሬ እንዳለ ሰምታ እያለቀሰች ነበር የሄደችው ማለት ነው። ከዛም እንደዚህ ሲል ነበር ያለቀ። ነገር ግን ወርቃ መንገድ ላይ እያለቀሰች እያለ ለያፌት ይደወልልታል ማለት ነው። ያፌትም ኤፍራታ መሬት ላይ ወርቃ እያለቀሰች እንደሆነ ይሳማል ማለት ነው። ማለት ይህን ንግስት ነች ብሎ ደንግጦ ይሄዳል ማለት ነው። እናም ኤፍራታን እሱም ወደ ቤቱ ይዟት ይገባል ማለት ነው። ነገር ግን ሁሉም ነገር ታመጣት ሄድና በባሊ ሞልታ ታመጣልህ ማለት ነው። ናታንም በጣም ይናደድና አንቺ ቆይ ግን ሻወር ልትገባበት ነው ለምንድነ ሁሉ ሲያሸፍ ለምበጆ ጋታ መጪም ይለሃል ማለት ነው። ቤዛም እኔ ያጠዋ የት ላግኝ ትላለች። እሺ በቃ አለና በጁ ያደረገ ኦህ አረገላትኝ። ነገር ግን ልትነቃ አልቻለች ማ ነው መጨረሻ ላይ ግን በቃ ወደ አኪም ቤት ዘናት እንድ ካልነቃች ሁሉ ና ቤዛ ና ናታን አንድ ላይ ደጋግፈው ይወስዷታል ማለት ነው። ከአኪም ቤት መልስ ተመጣለች ምገኝ ማለት ነው። ከመጣችን በኋላ ተደወለ። ስልኳ ሲደወል ግን ያነሰው ያፌት ነበር ማለት ነው። እናም ሚስቴካ አባውን ሰዓት ለምን ትደውላለህ ነበር ያለው ማለት ነው። ኢዛ ምንድን ነው ነገሩ? እባካቸውን ነገሩ ምን ተፈጥሮ ነው ስትባል ስትል ግን ምንም ነገር ሊነግሯት አልቻሉም ማለት ነው። ቆይ ኔ ኮ ላግዛችሁ እችላለሁ። ለምንድን ነው ቆይ ግን ማትነግሩ? በቃ ከቅድም እስካሁን ስንት ጊዜ ልጠየቅሽን፣ ያን ግን አልነገርሽም። ስለዚህ መናገር አልፈለግንም ማለት ነው። ምንድ ነው ስር የመደጋገም እናም ላንቺ የሚጠቅምሽ ነገር አይደለም። በሳሚው የሻልሻል ይዛታል ማለት ነው ናታን። አታን ኤፍራታን ስልክ ይሞክራል ማለት ነው። ሲደውል ግን ስልኩ ይጠራል፣ እናም በጣም ደስ አለው። ስልኩ ሲነሳ ሄሎ ኤን ይጨረቃ ይነታል ማለት ነው። ምንድን ነው ምን ውና ነው እያለ ከዛ ኤፍራታ ጋር ይሄዳል ማለት ነው። እናም በስንት መከራ ለምንም ቢሆን ይወስዳታል ማለት ነው። ወደ እሱ ቤት እና ኤፍራታ ቀጥታ ወደ እሱ ቤት ሄደችው እሷ ሳትሆን ያፌት ተደውሎለት፣ ያፌት መቶ ነው የወሰዳት ማለት ነው። ናታን ወደ ኤፍራታ ስልክ ይደውላል ማለት ነው። ስልኩን ግን ያነሰው ያፌት ነበር ማለት ነው። ምንድነው፣ አንተ በተደጋጋሚ በዚህ ሰዓት ስደውል ምንደው፣ የኔን ንግስት ሚስቴን የምትጭቀጭቃት ይለዋል ማለት ነው። አንድ ሰው እኮ ሲደውል እኮ ካልተነሳ እኮ በቃ አልፈለገም ነው ለምን አታውም ይለዋል ማለት ነው ቆሻሻ መቼም ለኤፍራታ ባል አትሆንም፣ ይለዋል ማለት ነው። ያፌትን ብድግ ያደርግና ይውልህ፣ ትሰማለህ አንተ፣ ዛሬ ከጎዳሃት አልብስም። እንዲሁም ለእኔ ጥሩ እናረክክልኝ ነገሮችን ሁሉ እናም አብረን እንድንኖር አሁን ነገሮችን አፈጠንክልኝ፣ እናም ጥሩ ነው ያደረክልኝ ነው ያለው ማለት ነው። በጣም ረዝሞቤ ነበር ነበር ያለው ማለት ነው። እናም ናታንን ብድግ ያደርግና፣ አንተ አረምን፣ ምን አይነት ራስ ወዳድ ነህ ይለዋል ማለት ነው ማለህ አው ጎጀታለሁ፣ ልቧንን ሰብሬታለሁ፣ ነገር ግን ከምትለው በላይ አፈቅራታለሁ። እናም ልቧንም ሰብሬታለሁ፣ ነገር ግን ይህን ደግሞ ያደረግኩት ለሷ ነው ይለዋል ማለት ነው ነውበዚ ጋርጋ አባክ እስኪ ስልኩን ሲጠኝና አንድ ጊዜ ለውረው ትለዋለች ማለት ነው። እናም እሺ ብሎ ስልኩን ይሰጣታል። ገኒ ገኒ ብትጋ አድርጋ ሄለው አቶ ናት፣ አቶ ያፌት ትላለች ማለት ነው። እናም አቶ ያፌት ስትለው በጣም ነበር የገረመው። እንዴት ነው ይሄ ትሕትና ከየት መጣ ብሎ ይስቃል ማለት ነው። ያፌትም አቶ ያፌት ስትለው እንዴ እንደዚህ ተረጋግተሽ የምታወሪ አልመሰለኝም ነበር ይላታል ማለት ነው። እናም ገኒም አዋ ክህን ልጅን ኤፍራታን አገናኘ፣ ድምጽ አለስሞ እሷ ደህንነቷን ፈልገው ትለዋለች ማለት ነው። አቶ ናታን እንዳትነሳ አድርጎ ሰብኣብ ሩዋታ ዲላባታል ማለት አውቃለች ማለት ነው። ነገር ግን ወዴት እየሄደች ነው? እናታንና ገኒ አንድ ላይ ቁጭ ብለው ሲያወሩ እያለ ነበር ማለት ነው። ኤፍራታ እየሰማቻቸው ተደብቃ። እናም እሷ ግን ይህን ነገር ስትሰማ መቋቋም አቅቷት፣ በጣም አቅቷት እየሄደች ያለ መንገድ ላይ ልትወርቅ እየደረሰች ነገር ግን እንዳመራት ነበር ስትሄድ የነበረው ማለት ነው። የት ልትሄድ ነው? የፊት ጋር ልትሄድ ነው ወይስ የት ነው የምትሄደው? እስኪ ሁላችሁም የት ልትሄድ ነው ኮሚኒቲ ላይ አስቀምጡ። ወይስ ለምንድነው ኢፍራታ ገብታ ለምን አልጠየቀቻትም? ለምንድነው ራስ ወዳድ ነች፣ እንዴት ነው እስከዛሬ እኔ ብቻዬ ሆኜ፣ ለምንድነው እናቴ አኔ ያለው ልሽ ለምን አላልሽኝም ብላ ለምን አላለቻትም። እንዲ ውስጥ ደግሞ ገኒ ና ያው ይሄ መንገድ መስማ ማለትም የሰማችበት መንገድ ብዙም ደስ አይልም ማለት ነው። ነገር ግን መስማቷ አሪፍ ነው። ልጅ ማለትም እናቷ መሆኗን ማወቋ አሪፍ ነው። እሷ የምታስበው ምንም አይነት ቤተሰብ የለኝም፣ ምንም አይነት ዘመድ ወገን የለኝም እያለች ስታስብ ነበረ። ነገር ግን እናትም ወይንም ደግሞ ወንድም በቅርብ እንዳላት ስታወቅ ለእሷ ጥሩ ነው ማለት ነው። ግን ያወቀችበት መንገድ በጣም ይደብራል ማለት ነው። ምክንያቱም እንደዚህ አልነበረ። ማወቅ ያለባት በስነስርት ነበር። ማወቅ ያለባት መጀመሪያ ገኒ እንግዲህ በህልማ ነግራትኝ እንዲሁም ደግሞ ኤፍራታ አልፈልግሽም፣ ዘወር በይ አንዳንቹ አይነት እናት ራስ ወዳድ የለኝም ዘወር በይ ብላስ ታመነጫጭ ቃት ነበር። እናም ገኒ ከህልማ ስነጋግን ህልም ነበረ። እናም በዛም ውይ እንኳንም ህልም ሆነ ብላ ነበር ያለፈችው። እንዲሁም ደግሞ እናታንን ራስ ወዳድነት እንዴት ነው? ለምን ደበቅከኝ? ለምንድን ነው ይህ ሁሉ ነገር ሲሆን እናቴ ወይንም ደግሞ ዳግምን ወንድሜ ገኒ እናቴ እንደሆነች ለምን አልነገርከኝም ብላ ስትጮበትም ነበር። ያም ህልም ሆነ። ቢያንስ ኳን በዛ መልኩ ገኒ በነገረችበት መልኩ እንደዛው ነው ብትነግራት የተሻለ ነበር። ነገር ግን አሁን ኤፍራታ ያወቀችበት መንገድ በጣም ይደብራል ማለት ነው። አሁንስ የትሄደውን ምን አይነት ጉዳት ይደርስባት ይሆን እንዱ ያፌትን ቆርጣ ታገበሆን ሆን ወይንስ ሰርጉ ይቋረጽ ሆን የሚለውን ሐሳባችሁን ኮሜንት ላይ ያስቀምጡ ማለት ነው። ለምን ኤፍራታን ልታግዛቻለች? ምክንያቱም ኤፍራታን አሁን ላይ እንዴትስ ልታሳዝናቻለች፣ ልታስገድላት እየነበረችው። አሁን ላይ ግን እውነትስ ናታን እኔ እጅ ላይ ገብቷል ብላ ነው ኤፍራታን ልታግዛት የፈለገችው ወይንም ደግሞ ችግሯን ልትረዳት እየፈለገችው ማለት ነው። ምክንያቱም አሁን ላይ ኤፍራታን ለመቅረብ እየሞከረች ነው፣ ነገር ግን ኤፍራታ ቤዛን አላመነቻትም ማለት ነው። እኔ አንቺን መቼም አላምነች። ምክንያቱም ማን ቆይ ግን በምን አስፈራርቶች ነው ለምንድነውስ የፌትን ልታገቢው የፈለግ ስለተላተይ እኔ አንቺን መቸም አላምንሽም ስለዚህ አልነግርሽም ናላት ቤዛ እኔም እንዴት ነገርኝ አልፈልግም መዋቅም አልፈልግም ይህን ነገር እንደ ለእኔ ጥሩ ባላቀው ነው ብላ ጥላት ነበር ሄደችው ኤፍራታ አሁንም ቢሆን ቤዛን አላመነቻትም ነገር ግን ቤዛ ለምን ኤፍራታ ልታግዛቻለች ምክንያቱም በህትነትና እንኳን አሳዝናት እንኳን ቢሆን ማለት ነው ይህን ያክል ለማስገደል የተነሳች ሰው አሁን ላይ በሷ የተነሳ ራሱ እስር ቤት ገብታ ለብዙ ጊዜ ተበሳቁላ ብዙ ነገር አሳልፋም የወጣችው በሷ ምክንያት ነው፣ በኤፍራታ ምክንያት። ስለዚህ እንዴት ልታገዛቻለች? ወይንስ ከኋላ ተንኮል ቀርባ ሁሉን ነገር አጣርታ ተንኮል ልታስብ ነው? ወይንስ ሁሉን ነገር ይቅርብላትኝ እንደ ህቷ ልታገዛት ነው? እስኪ ሁላችሁም አሳባችሁን ኮሜንት ላይ አስቀምጡ። ማለት ነው ውድ ቤተሰቦቼ ቤዛ አሁን ላይ ወደ ኤፍራታ ሆናለች እንዲሁም ናታንን ለማ ማለት